አቤት፣ አቤት፣ በደጅ ላይ ማነው? ገጠመ የደህና በደጅ ከሆንሽማ መጣሁ። እንደውም እኮ በደጅ አትኖሪም እያልኩኝ ይኸውልሽ፣ እስካለበ እዚህ የመጣው ይኸው። አልገባም፣ ተይው፣ እሳነፋለሁ ልሂድ። እስኪ ይኸውልሽ፣ እኔ ወይ በእነ ቻላቸው ተጋንዬ ገቡ ብጥብጥ አድርገዋል አሉ። ከሰው ጋር እንዳያጋችሁ እንዲያው በእንትን በመስክ አሰማራችኋለሁ ብዬ ነበር አንቺ ታለሽ ማጅ ታጥጆ ይሄን የጉዳ ያለ ይሄ ልጅ ደሞ እኛን ሰው ደሞ መላ ልበላችሁ እስቲ እንዲያው አንቺ ተጋጩ አይደል ለማናችሁ አሰራ እንዲያው እፍፍ እፍፍ ነው በአፍላው ፍቅር ኋላ ደግሞ ተመልሶ ወጣ አያሌው እና ዳምጣው ምን እንዳገናኛችሁ አላውቅም እኔ ዳምጣው እንዴት ያለ ነገር ነው የምንገባችሁ እኔ ምን አውቃለሁ መችስ ገንዘብ ማያጋጨው አለ ብለሽ ነው በገንዘብ ሳይሆን አይቀርም መችም አያሌው ገንዘብ ላይ እንድች ነው እንድች እና አብራርቶ አልነገረኝም ይሆናል ብዬ ነው ገና እና ይኸውልሽ፣ ዳምጣውን እስቲ ልሂድና ላናግረውና፣ ደግሞ እሱ ሚለኝ ልስማውና ላቀራርባቸው። ስር ከሰደደው በኋላ አራናውስ ደላላ ፈልገውና ናልቀም ሰነም ተጥቶ

እነዚህ ምን ያገኛቸው ትናንቀው ነገር የሚገባቸው

እንዴ! ደና ሰው ቁጭ፣ በደጅ ያለች ተጎን አንተ ፈልጌ ነው ተቤት የሚወጣው ደና ነው።

ጠብስት ሆኑ ደግሞ የማንም የወሬ መጀመሪያ ና መጨረሻ ሁናችሁ እንዲሆምናል። እንዲ አንተ እንኳ ትሻልም ዳምጠ ሳያሌው ጋር አሁን ምኑን ያገናኛችሁ ምኑ ነው አሁን እስቲ ንገረኝ እስቲ። የማኮክር ያገባኝ እ እንዲ ስሰማ ኮ ግሩም እኮን ያሉ ምን አለ አሉ ደሞ ምን ማነግሮ ነው ደሞ ምን አ ምን ነገረኝ እንጂ ምጥንታ ምጥንታ ልኮኝ ል መጣ አያለው አያለው ነው ለአንተ ምጥንታ የላከ አዎ፣ እባክህን እባክህን ንገረው ብሎ ይውልህን የማ ንገረኝ ብለው አንድያ ተቦሸገራ እንዲህ ነው ብሎ እንዲነግረኝ አልፈለገም። አላ አንተ ጋር ምን እንትና አለኝ። ዳምጣ ውልቅ፣ ቀስ ብዬ እሱን ይዤ እሱ ይነግረኛል ብዬ አንተ ዘንድ መጥ ምን ነው ቆይ፣ ይነግረኝ እስካል አስማረ እንደውም እሱ ተላከህ ለአንተ ምጥንታ፣ እሱ ተላከህ እንደውም። ንገረው ነው እሱ ለሱ በዋዛ እንላቀቅም፣ ካረፍ ካንተረፍ ብለ ንገረው

ዋስ ምን ሜና ነገር ሁኖ ገንዘብ ምናምን ነገር አራኛ ቾኔ ነው ስራው ዲዮዳም እንዴ ተው፣ እሱን ዘው ብጠይቀው ይሻላል። ነገሩን እሱ ታመጣው አይቀር እሱን ጥይቁ። ግን አንተ ስትለው አይ ተው፣ እንደው እሱን ሁሉ ተውና በቃ አንዶ ነገሩን አንዴት ጀምረነዋል። ምትለቅ ምትተው ከሆነ ተው ተው በቃ ታሁኑ ብትተው ይሻላል። ተዚያ ውጭ ግን እኔ በዋዛ አልተውህም። እኔ ዳምጠው እንደዚህ አይነት ነገር አንዴ ይነሳብኝ እንጂ ተተነሳው አለቀም ብሏል። እንዴት ነው ነገሩ? ምኑ ነው? አውቄ ነው እንደዚህ ብዬ የምነግረው ነገሩ። አይ በቃ ተነገረ ራሱ ይንገርህ። ተዚያ ውጭ ግን በቃ ራስህ ታቆም ሀቆም ያለ በዚያ ግን እኔ ዳምጠው መቼም ይህን ነገር አልተውም። ቆይ ቆይ፣ ምን አንተ ዚህ ያባሽ የሆነ ነገር አንተ እንዳትጋጩ ነው ነገሩ። ወሬ መስል አሁን ነገር ደግሞ ለእሱ እዬ ስነግረው እሱ ደግሞ አንድ ነገር እንደ ጀመረ ብዬ ነው አሁን እንትንብል ነበር ግን እንደ ጀመረ ግን አንተ እግረ የነገር ታለበት ማያቆም ከሆነ ግን እኔ ፍርዱ እንዴት ነው ነገራቸው እነዚህ ሰዎች? ዋ እንዴት ነው ይህ ነገር? ጓጠዝ ምን ያም ምን ለግሞ አልናገርም አለ። ይህም ደግሞ እንዴት ነው ሳት ወዳ ሆነሳ? ይህ ሰዎች ለምን ተገናኝተው ነው? ምን የሚያገናኛቸው ነገር አለን? አራ ምን አባቴ የማድረግ ነኝ እናንተ

ወንድ ከሆነ ፊት ለፊት እኔ ላይ ነግረኝ ነበር። ዱሪ ሊናገር ሲል እራሱ እንደው ትንሽ ወይስ ነው።

እና እዚህ ተቀምጠን እንትን እና እንዴት ነው አድራሻው ጠፋ የለ በቃ እንደዋዛ